520 ብር የሚገመቱ የተለያዩ የህትመት ማሽኖችን የሰረቀ ግለሰብ በሶስት ዓመት ጽኑ እስራት ተቀጣ። ረዳሳጅን አባይንን የማየው ተጠርጣሪው ግለሰብ የወንጀል ድርጊቱን የፈጸመው በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ጎፋ ኮንዶሚኒየም አካባቢ ነው። የጎፋ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን አማራ አዳሙ የግል ተበዳይ ባደረገቸው ጥቆማ መነሻነት ተጠርጣሪው የተለያዩ የህትመት ማሽኖችን ሰርቆ ቢሰወርም የምርመራ መዝገብ በማደራጀት ወንጀሉን የፈጸመውን ግለሰብ በቁጥጥር ስር በመዋል በክፍሉ አቃቢ ህግ በኩል ክስ ተመስርቶበታል ብለዋል። ፈጻሚው ማን ነው የሚለውን ነገር አጣርተን ተጠርጣሪውን ይዘን ንብረት የማስመለስ ስራ ሰርተናል። ከዚያም በኋላ የምርመራ መዝገቡን በማስረጃ በማስደገፍ ተገቢውን ምርመራ አድርገን ክስ እንዲመሰረትበት ለንፋስ ስልክ አቃቤ ሕግ ጽህፈት ቤት የመላክ ስራ ሰርተናል። ይሁንም የንፋስ ስልክ አቃቤ ሕግ ክስ ከመሰረተ በኋላ ለንፋስ ስልክ አርቲዲ አንደኛ ወንጀል ችሎት ቀርቦ ምርመራ መዝገቡ አርቲዲ ከቀረበ በኋላ ሌሎችንም ያስተምራል፣ እሱም ይማርበታን የሚለውን ሲከታተል ቆይቶ ሶስት አመት ጽኑ እስራት ተወስኖበታል። የድርጅትም ሆነ የተቋማት ባለቤቶች የጥበቃ ሰራተኛ መቅጠር ብቻ ሳይሆን ቁጥጥርና ክትትል ማድረግ ይኖርባቸዋል ያሉት ዋና ሳጅን አማራ አዳሙ ህብረተሰቡ ለፖሊስ እያደረገ ያለውን እገዛ የማጠናከርና ወንጀል ሲፈጸምበት ወደ ፖሊስ ቀርቦ ማመልከት ይኖርበታል ብለዋል። ህብረተሰቡ ንብረቴ ይመለሳል አይመለስም የሚለውን ሳይሆን መምጣት መሆን ያለበት ወንጀል ከተፈጸመባቸው መጠው ለ አቅራቢያው ላለ ፖሊስ ጣቢያ ማመልከት አለባቸው። አይመለስም ብሎ ተስፋ መቁረጥ አያስፈልግም። ወደ እኛ መጥቶ እንዲያመለክት፣ እንዲሁም የሚሰማው ኢንፎርሜሽን እና ሌሎችንም መረጃዎችን ከሰማ ወደ ፖሊስ ጣቢያ መጥቶ ወደ አቅራቢያችን መረጃ እንዲሰጥልን ነው የምንጠይቀው።